ሰላም አለይኩም ረህመቱላ በረካቱ እድና የተከበራችሁ ድ ረህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ጊዜ ስትበሉልኝ እንዴት ከረማችሁልኝ? እንዴት ቆያችሁልኝ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ዋና የመጣሁበት ዋነኛው ጉዳይ ምን ምን መሰላችሁ ላይቭ መግባት ያስቸገራችሁ እና እና ቪዲዮ እንዴት መልቀቅ እንዳለባችሁ እሱን ላይ ያሳያችሁ ነው ማለት ነው። አሁን ለምሳሌ ብዙዎቻችሁ ላይቭ ሲትገቡ ግራ ያጋባል ማለት ነው። ላይቭ በመጀመሪ ሲታገኙ አሁን ለምሳሌ እች እነካታለሁ። ከዛ ምንድን ነው የሚነካው? ዩቱብ ማለት ነው። ዩቱብን እነካታለን። ጠይብ፣ ኦኬ። ዩቱብ ነካት። እዚህ ጋር ምን አለች መሰላቸው? ፕላስ ምልክቷን እችን። ከዛ የፕላስ ምልክቷን እንነካታለን። ከዛ ቪዲዮ፣ ሾርት፣ ላይቭ የሚለው ይመጣል ማለት ነው። ከዛ የት ዋን ነው ምን ለቀው እዚህ ላይቭ ዋን ማለት ነው። እዚህ ላይቭ ነው የምትለው እኔ ኦኬ። እንደ ምሳሌ እኔ ስለ ከፈትኩት ልክ እናንተ ማለት ነው። ሲያስጠላ ፊት አስገባይ ልክ እናንተ ቆይ ለማለሰው ቪዲዮ ጀምራችሁ ላይቭ ገብታችሁ ከጀመራችሁ ካሜራ ፊት ለፊት መውጣት ከፈለጋችሁ መውጣት ከፈለጋችሁ ችግር የለም። እንዲህ ፊት ለፊት ትቀርጻላችሁ ማለት ነው። ካሜራ መውጣት ካልፈለጋችሁ እና ያለ ካሜራ ላይቭ መክፈተፍ ከፈለጋችሁ እችን እችን ካሜራውን ማለት ነው። እች ያለች አይደል? እችን እንደዚህ ስትነኩት እችናት የምትመጣላችሁ እሺ። እች ትመጣላችኋለች። አሊያም ደግሞ ካሜራ ብሬታችሁ ወደኋላ ወደኋላ ማዞር ከፈለጋችሁ እችን ትነካላችሁ። ይዋ ልክ እንደዚሁ ማለት ነው እና ላይቭ አሃዱን አሀዱ እኔ አሁን ላይቭን ስለከፈትኩት ነው። ላይቭ ሲትገቡ ማለት ነው ሀያ አራት ሰዓት ጠቢቁ ይላቸዋል። ሬዲ ትንቲ ፎር ሀወርስ ይላቸዋል። መጀመሪያ ኢሜል ይጠይቃል። ስልክ ቁጥራቸውን ይጠይቃቸዋል። ስልክ ቁጥራቸውንም ደግሞ ማስገባት አለባቸው። ስልክ ቁጥሯን ስልክ ቁጥሯችሁን ታስገባላችሁ ማለት ነው። ከዛ በከፈታችሁበት አሁን ሰው ብዳብት ሳ ኢትኔን በሰው ደረቢያው ሰው ሁለት ሰዓት ነው ማለት ነው። ጠይብ ከዛ በነጌም በዚህ ሰዓት ነው የሚትገቡት። ቀጥታ በሁለት ሰዓት ነው ከፈታችሁት፣ በሁለት ሰዓት ይገባላችሁ ማለት ነው። ኦኬ፣ ከዛ ይከፍትላችኋል፣ ከዛ ላይቫ ትገባችኋል ማለት ነው። ልክ እንደነገርኳችሁ እችን ትነጋላችሁ። ከዛ ከዛ ላይቭ የምትለው ትነጋላችሁ እችን ከዛ ያው ካሜራ መውጣት ካልፈለጋችሁ ይችን በፊት ለፊቱ ቢሮ ቫይላችሁ መውጣት ከፈለጋችሁ ይችን ከፍቱታላችሁ። ወደ አላላ ዞር ካላችሁ እንደዚህ ማለት ነው። እንደዚህ ካልፈለጋችሁ ደግሞ በቢሮ ቫይላችሁ እንዲመጣላችሁ ከፈለጋችሁ እንደዚህ ነው። አሁን ገባችሁ። አሁን ስለከፈትኩት ነው ማለት ነው። ኔክስት እያለኝ ነው፣ ውረጅ እያለኝ ነው። አሁን ከከፈታችሁ በኋላ ይችን ይቺ ነው የምትከፍቱት። እሺ ሁለተኛው ማለት ነው ይቺን እችን ትነካላችሁ እችን ስትነኩ ከዛ ጎ ላይቭ ይላችኋል ወደ ላይቭ ሂዱ ይላችኋል እዚ ጋ ላይ ላይቭ ትሄዳላችሁ ከዛ አሁን እኔ መግባት ስለማልፈልግ ነው ባይዛው አሁን እኔ ላይቭ ክፍት ስለሆነ ነው አሁን ላይቭ ቢከፍት ቀጥታ ነው የሚሄደው ማለት ነው እኔ ላይቭ መግባት ስለማልፈልግ ጎ ላይቭ ይላችኋል እሺ ጠይቁ ሁለተኛ ደግሞ አሁንም ሾርት ቪዲዮ ሾርት ቪዲዮ መልቀቅ ስትፈልጉ ሁን ለምሳሌ እዚጋ ሾርት ይለኛል ግን ለእኔ ሾርት ወደት ነው መዝደኝ ካሜራ ቅረጽ ነው የሚለኝ። እኔ ደግሞ ካሜራ መቅረጽ ስለማ ያልፈልግ እያለቀኩ ሾርት ቪዲዮ ካለ የሰራሁት መልቀቅ ስፈልግ ያው እዚህ ጋር ቪዲዮ የሚለው ቪዲዮ ያው ቪዲዮ ጋር ሂድ፣ ሁሉም ነገር አለ ማለት ነው። በዚህኛው የፈለግኩትን ምን ሊሆን ሴት በዛም እያመረጣቸው ቸው መልቀቅ አልፈልግም። ላ የተለቀቅነው ማለት ነው። አሁን ለምሳሌ እኔ ወይዝ አሁን መልቀቅ ከፈለኩኝ እችን ለምሳሌ ሾርት አይደለች የሚ ሾርት ሾርታውን እቺ እንዲልቀቅ ካልኩ፣ ከዛ ኔክስት ከሚለው ኔክስት ከሚለው ሲነካው ደግሞ ቀጥ ብሎ ይሄዳል ማለት ነው። ይገባል ወደ ይቦሰታል ማለት ነው። እሺ ይቦሰትላቸዋል ሰው ስለዛ፣ ከዛ በቃ ጨረሳቸው ትወስታላችሁ ማለት ነው። አሁን እዚህ ጋር ትነካላችሁ፣ ከዛ ሾርቱ የሚለው ይመጣል። አሁን እኔ ላይቭ ስለጀመርኩኝ የምትማስ ላይቭ ስለጀመርኩኝ ካሜራ ነው የሚያመጣብኝ ማለት ነው። አሁን ሾርቶ የሚለው ከነካሁት ካሜራ ነው የሚያመጣብኝ። ከዛ ምን ማድረግ አለብኝ? ቪዲዮ ቪዲዮ ውስጥ ገብቼ ማለት ነው መፈለግ ነው። እዚህ ጋር ሾርት ቪዲዮ አለ። አልሙኝ ብዙ ስለለቀኩኝ ነው። እሺ፣ ሶ እንደዛው ማለት ነው። እሺ፣ ካልገባችሁ፣ ያልገባችሁ ነገር ጠይቁኝ። ሾርቶ ቪዲዮ ማሂ በጣም መጠየቅ ፈልገች ነበር። አሁን ቪዲዮ እንደዚህ ነው። ቪዲዮ ነው የሚትገቢው ከዛ ሾርት ስትዩ አሁን ለምሳሌ እኔ በፊት ሾርት ስነካ አጫጭር ቪዲዮዎች ነበር የሚመጡልኝ ማለት ነው፣ ሾርት ቪዲዮዎች። ሶ አሁን ግን ሾርቱን ሳዞረው ምንድ ነው የሚያመጣብኝ? ካሜራ ነው የሚያመጣብኝ፣ ወይ የራሴ የፊት ለፊት ወይ የጀርባ ማለት ነው። ከዛ ምን ማድረግ አለብሽ? እቺ ቪዲዮ እንትነገያታለሽ። እስኪ አንድ ነግች ላሳያችሁ። ይህ ሁሉ ነው የለቀፉ ስለሆነ ነው አሁን በዚህ ሾርቱ ቪዲዮ ላሳይሽ መሰለኝ፣ ግን ቅድም ደቂቃ አለው። ኤኒዌይስ ከዛ ይህን ደንቀግና እያያችሁ ነው። ከዛ ምንድን ነው ምንታው ኔክስት። ከዛስ ሚና አሳያል በዚህ በኩል በታች በኩል ማለት ነው። እያችሁት ይዞራል። ሴቭ ቪዲዮ ይላል። ሴቭ ቪዲዮ አሁን በደንብ ግልጽ ሆኖላቸዋል ብዬ አስባለሁ። ከዛ መልሳችሁት የሰው ቤት ላይቭ መግባት ከፈለጋችሁ ላይቭ የሆኑ ቪዲዮ ማየት ከፈለጋችሁ የፈለጋችሁት የሰው መርጣችሁ አሁን ይመለስብኛል ብላችሁ እንዳትጠራጠሩ ብዬ ነው እሺ። የፈለጋችሁትን ላይቭ መግባት ቪዲዮ መግባት ከፈለጋችሁ ገብታችሁ ታያላችሁ ማለት ነው እሺ። ግራ እንዳትጋቡ ነው፣ ግራ እንዳይገባችሁ። አሁን እዚ የምፈልገው ሰው ቪዲዮ ለምንድን ሆን ታውቃላችሁ? ቪዲዮ እየሰራልኝ ነው። እዚ ጋር ይቦስችው አልወጣም ገና አሁን እዚህ ጋር መግባት ይፈልግ ቪዲዮ ገብቼ መለከታታለሁ። ችግር የለም ግን እያ የፈለኩኝ ደግሞ እሱ ሴፈነ ወረደ ማለት ነው። ከዛ የቱ ጋ ነው የምናየው? ያው እዚህ ጋር እያችሁት። ሌላ ቦታ ስልካችሁን እየነካካችሁ ሌላ ቦታ አትግቡ። ያው ዩር ቪዲዮ እያለኝ ነው፣ የአንቺ ቪዲዮ። ኦኬ ዩር ቪዲዮ ስለሚለኝ እዚህ ጋር ገብቼ እዚህ ጋር ያለ ከዛ ይወትማስ ይህ መጀመሪያ የለቀኩትና አሁን የወረድኩት የለቀኩት ገና አልወረደም። እዚህ ጋር 39 ሰከንድ ማለት ነው። ቆይ ላሳያችሁ ነው። ሰርቲ ናይን ሚኒት ሰከንድ ነው። ሰአት ሰዓት አይደለም። እዚህ ጋር ደግሞ ያው እንትን የለቀኳቸው የላይቡ ምናምን ብዙ ነው ያለው ማለት ነው። አሁን ይሄ ሲወርድ ያው ወረደ አያችሁት። አሁን ማየት እፈልጋለሁ ልክ እንደ ሰላም አሊኩም ረመቱላ በረካቱ ውዶች ተመልሼ መጥቻለሁ። እሱ ምን መሰላችሁ ዩቲዩብ ስቱዲዮ እና ኤዲት ማድረጊያው የተኛ እንደሆነ አሁን በደንብ ላሳያችሁ የመጣሁትን ማለት ነው። ማለት ሰዓት፣ ሁለተኛ ደግሞ ኤዲት የምናደርግባት እንትም ስቱዲዮ እቺ ናት እቺ ነው ረዷት። እሺ ሳታችሁን ታበታላችሁ። ሁለተኛ ደግሞ ግራ ግሴ ያውን ራሱ መስራት ይፈልጋለው። እሱ ደግሞ አሁን ላይቭ ስለቀረስኩኝ በሌላ ጊዜ ሰራላችሁ አለ ማለት ነው። እንቺ እኔ ነካታለኝ ማለት ነው ኤዲት ማድረጓ። እቺ ነው የምታወርዷት እሺ። አሁን ለምሳሌ እንዲ ነው ተኝቶ የሚመጣባችሁ የሚመጣላችሁ ማለት ነው አሁን ቆያንዴ ማልፈልግ ፎቶ ስላለብኝ ስላለኝ እንዳላወጣው ብዬ ነው። አሁን ለምሳሌ ይሁ ማስ አሁን እኔ አለቅም ይዞ ይሄን ብፈልግ እንዲ ይመጣል። ከዛ ተጨማሪ ይህን ላድርግ ብል ይመጣል። ከዛ ይህን እንዲጨምር ውስጥ ይረዳ እንደዚህ ነው የሚመጣው ማለት ነው። ከዛ እቺ ትመጣለች ውት ማስ እቺ ማለት ነው። ከዛ እችን አሁን ለምሳሌ እችን እንለካታለን ማለት ነው። እንደምንሰራና እንደማይሰራ ለማለት ሆን እችን እንለካታለን። እቺ ትከፍታለች። እሱ ምንድ ነው እዚ ጋር ደግሞ ኦኬ በሎ ትላል። ኦኬ ትሉታላችሁ፣ እኔ ማለት ስለማልፈልግ ነው። እሺ፣ ከዛ ተመልሳችሁ ትወጣላችሁ። ስትወጡ ደግሞ እንትን ይልላቸው ሴፍ አረግላቸው በዚህ በኩል ማለት ነው። አያችሁት? ሁን በዚህ በኩል ሴፍ አረጋለኝ የፈለግኩትን መርጬ መልቀቅ ይችላለው ማለት ነው፣ ሴፍ ስላደረገልኝ ኦኬ አሁንም ደግሞ ለቀ ነው ርዕስ መስራት ስንፈልግ፣ አሁን ለምሳሌ ወደ ሚሄደው ወደ ዩቲዩብ ማለት ነው። ዩቲዩብ ሊግባ እንዳያሳለቻችሁ ቪዲዮን ለማየት ከዛ ቪዲዮ መልቀቅ ፈልግ ነው። ከዛ አሁን ለምሳሌ ረጅም ፎቶ ቢፈልግና ረጅም ቪዲዮ ቢፈልግ፣ ምክንያቱም ርዕስ መጽሐፍ ብንፈልግ ማለት ነው። አሁን ርዕስ መጽሐፍ ብንፈልግ ጠይቅ እንዳወርደው ለምሳሌ እዚህ ጋር ላለው ቪዲዮ ኦኬ። አሁን ይሄ ስለወረደልኝ አሁን እንዲህ ነው የሚመጣው። እሺ። አሁን ቪዲዮ ይመጣለው። መጀመሪያ ግራ እንዳይገባቸው አሁን ችን ፕላስ ምልክቷን ነካለው። ከዛ የት ይወስደኛል? ከታች ቪዲዮ ቪዲዮ ነው የሚወስደኝ ማለት ነው። ቪዲዮ ስላለኝ አሁን የቷን ነው የሚነካው? ቅድም የቀረስኩትን ማለት ነው። ይህን ኤዲታር ጊ ሊለቅላት ስለሆነ ነው። ከዛ ምን ነካልን? ኔክስት ተቀጣሚ ትለዋል ማለት ነው። ከዛ ይቺን ነካልን። ኦኬ። እሺ አሁን ርዕስ መጻፍ ከፈለጋችሁ የቱ ነው የምትነኩት? ሌላ ቦታ አትኩ። እሺ ርዕስ መጻፍ የፈለጋችሁትን የሰራችሁትን ምግብ እንዴት እንደሚሰራ ምን ርዕስ መጻፍ እንደምትሰሩ አሁን ለምሳሌ ኤዲት ማድረግና ስለ ላይቭ ነው አደል ጻፍኩት። ላይክ ላይቭ ላይ መስራት ግራ ለገባቸው ኢትዮጵያዊች አድርሱላቸው ቢዬ ቱ ጋር ነው መነካው። ይችጋ ርዕሴን ማለት ነው የሁ የታን የቷን ምነካ? እቺን እቺን ማለት ነው። ወደም ቢውት እቺን ነው ምነካ። ከዛ ያው የፈለኩትን ጽፍ የፈለኩትን ጽፍ ነው እዚህ ጋር ምን ይለኛል? ኔክስት ቀጣይ ይለኛል ማለት ነው ቀጣይ ሚለኝ ወንድና ያው አሁን እዚህ ጋር ጨርሽ ጽፍ የቱ ጋር ነው ምነካ? እቺን እነካለሁ። እቺን ሲነካት የለም ይሄዱ ይህን መልቀቅ ስላልፈለግኩኝ ነው ቅራኝ ነገር ስላለ ሄ ስለማረገው፣ ከዛ ወደ ነዝ ወደ ዩቱብ ነው የሚሄደው ማለት ነው። እሺ እና እንደዚህ ነው ይላችኋለ፣ ውዶች ባይ ባይ። ያልገባችሁ ነገር ካለ በድጋሚ ጠይቁኝ። ሰላም ወራህመቱላሂ ረ